ትጥቃቸውን የማይፈቱ ከሆነ ምን ችግር አለ? ምን ችግር አለ? ማን ሲገል ማን ይሞታል? እኛም ዝም ብለን ስንሞት ቆመን እናይም። ወንድመ ሲገደል፣ አባቶቻችን ሲሞቱ፣ እናቶቻችን ዋቶዛ እዛ በጥም በኢራ በርዛት ከሚሞቱ ዳዳ የዛን የጎ ሁላችንም እራሳችን እስክንሞት ድረስ እንከላከላለን። ያ ከመሆኑ በፊት ግን ራሱ ብልጽግና ራሱ ብልጽግና ትላንት ከኢህአዴግ

ተከባብሮ ተቻችሎ ተዋልዶ ተፋቅሎ ተጋብቶ የኖረውን ሕዝብ ሳይወድ በግድ አሁን የጉራጌና የሃዲያ ብላችሁ ስም ልትሰይሙ ዝራሮታላችሁ። አይደለም አይደለም፣ ችግሩ አለው እናንተ ጋ ነው። ልፈታ ይገባል፣ ልፈታ ይገባል። ሁለተኛ ደግሞ የጉራጌ አመራሮች የራሳቸውን ኃይል እያስታጠቁ ሳይገደሉ ተገለናል፣ ሳይነቁ ተነክተናል እያሉ ቁማር ጥባጥብ ይጫወታሉ። ትላንትም ሲያደርጉ የነበረው ነው። ደቡብ የሚባለው ትንሿ ኢትዮጵያ እንድትፈርስ ምክንያቱና ዋና ዋና ዋና ድራምስቶቹ እናንተ ነበራችሁ። ስዳማ እራሱን ችሎ እንወጣ ወላይታም እንደዚህ መታችሁ፣ ግን ከኛ ጋር አንድ ላይ ስትዳበሉ እኛንም የሚወከሉ የእኛ ልጆቻችን ግን ታሪክ ይወቅሳቸዋል። እያወቁ ግን እንዳላወቁ እሺ ብሎ ተቀበሉ። የቀራችኋን ቀሪዋን እናንተ ትልቁ ስራችሁ ራሳችሁን በደቡብ ክልል ላይ ጉራጌ ጉራጌነትን እንትን አምባገነናዊ ጉራጌ የበላይነትን ማስጠበቅ ነው። ከዛ ደግሞ ግዛቶቻችሁን ማስፋት ነው። ሰው አቅፎ ለኖረ ሃዲያ ህዝብ ቶ እያለ በይቅርታ የሃዲያ ህዝብ በይቅርታ የሚያምን ህዝብ በመቶ በመቻቻል አብሮነትን ያን ሁሉ ሳቢዎቻችን ግን ዛሬ ደረሰው ደርሰዋል። ለማንኛውም ግን እኛ አሁንም በጉራጌና ህዝባችን ከጉራጌ ህዝብ ጋር ምንም አይነት ችግር የለንም፣ ወደፊትም አይኖረንም። አብረን እንኖራለን እየኖርን ጭምር ነው። አመራሮቻችሁ ግን በእኛ ላይ በሃዲያ ህዝብ የሚሰሩት ድራማ ሊያቆሙ ይገባል። በእኛ በኩል ያላችሁት አመራሮች ደግሞ በሃዲያ ህዝብ በሃዲያ ህዝብ ላይ የሚሰራውን ድራማ ካለቃችሁ በቃ አውቃችሁም እንዳላውቃችሁ ዝም የምትሉ ከሆነ ስለዚህ ስንታገል ስናወራ ስንጮህ ደግሞ አችሉንም ግን ልታፍኑት ትሞክራላችሁ። እኛ የማንንም ሀሳብ ተሸክማ ያለብን ሰማይ ለምን ዞሮ ስለዚህ፣ እኛ ማንም ቧንቧዎች አይደለንም። ለማንኛውም ግን ፍትሕ ለቁስና አካባቢ፣ ፍትሕ ለታሰሩ ወንድሞቻችን እህቶቻችን፣ ፍትሕ ያስፈልጋል። ሎምባቤ ባቤ ማራሰፍሲ እንድፈቱ እንድፈቱ እንፈልጋለን።